ያንን ከሰዎቹ ጨምቃ ነው የምታወጣው። ነው ግን ልዩ በቃ እውነት ለመናገር ማለት አንዳንዴ እኮ እሱም አሁን በጣም ተናዶ ነው ያለው። በጣም ማለት አንቺ አሁን ምሽ እሷ እንለያ የምትለው ደግሞ፣ ሰው ሰው ተለያዩ እያለ ብዙም የሚያጨበጭብ ሰው አለ፣ እንዲለያዩ የሚፈልጉ ብዙ አሉ። ለዛ መልስ የሰጠች ነው እንጂ መቼም እንደማትለያየው ነው፣ መቼም አይለያዩም። እኔ ዛሬ እንደውም አብ እሷን ብቻ ይዞ ይመጣል ብዬ ነበር የጠበኩት። ማለት ትላንትና በተለቀቀው ቪዲዮ ላይ እሷን አናግራታለሁ ምናምን ሲል ዛሬ እሷን ይዞ ይመጣል ቡሮኪ አይመጣም ብዬ ነበር። ፕራንክ ነው እኮ ፕራንክ ስራ መሆኑን አታውቁም። እኔ ስራ እየሰሩ ነው እንጂ እኮ እውነት ጥል ቢሆንም እኮ በውስጥ ይጨርሳለ እሷንም ያናግራለ ብቻዋን። ስራ መሆኑ ስራ ነው እሱ የመጣው። ያስጨነቅ የለም ነገር የለም። ባሽ ከተለያዩ እግዚአብሔር ያለው ነው የሚሆነው ከተለያዩም ይኖራሉ። እኛ ምን አስጨነቅም፣ ባህል ቤት መቃጠል አለብን። እንዲ ብዙ ሰው ፍራንክ ነው ያስታወቅባታል ዛሬ ከትላንቱ ከበቀደሙ እያሉ ነው። እኔ እኔ በዛሬ ነው ቁርጡ ነው ያወቁት ፍራንክ ነው። እኛ ተጨንቀን እውነትስ አይሁንላቸው እግዚአብሔር ስላለም ያል ስልቃቸው እውነትስ ቢሆን እኛ የምናመጣው ነገር አለ የለም። እኮ ማንም የእነሱን ሕይወት የሚኖር የለም። እነሱ ናቸው እንጂ ራሳቸው የሚኖሩት። ባለፈው ዓመት በዓል ጊዜ ሰላምታ እንኳን ሰላም አላልኳቸው። ባለፈው ዓመት በዓል ጊዜ ከሱ ጋር የሆነ ቦታ ቦታ ምን አለች፣ ከፍቶኛል አለች። ለምንድነው ስል ሁለት መቶ ሀምሳ አልገባም አልጋ ምናምን ብላኩ በፍራንክ ፍራንክ ስትናደድ ነበር። አሁንም ፍራንክ ነው የምታረቡ ናጌታ ያላቸው ለምን የምንጨነቀው ለራሴ ወይ ለዚህ ለፍራንክ ብያ እያልኩ ልጨንቅ። አቤት ሚዲያው ተጨመላለቀ። ሚዲያውም እንኳን ተዩ የሚዲያዎችን እንኳን ተዩ ሚዲያዎች ያለ ማወቅ ነው አያቁምና ይቅር በላቸው እንደሚለው ይቅርበላቸው በላቸው እያለን መጸላይ ነው እንጂ አራምን እኔ ምን አገባኝ። እነሱ አንዷ ቀለበት በቀደም አርጋ ዛሬ ልብስ ልበሽ ይ አረኮም ሰብልን አንዳንዴ እኮ ምን ድንቅ ነው ሚለኝ ኔ ብቻይን ራሱን ዘግቼ አንዳንዴ ስቃሉ ማለት የሚያመጡት አይዲያ ግርም። ዛሬ ማርክም ልዩታ ስታለቅስ ነበረ አዋሳ ሄደዋል ነበረ የድሮ ማርክ ቤዝም አሁን ሌላ ሰው እሱ ሴትዮዋን አያሳዩም ለምንም አያሳዩት ግን አይታችኋል እናንተ ሴትዮዋን ሴትዮዋለች እንዴት የምታወራው ማን ነች ኧረ እኔ ምን አውቃለሁ እሷ እኮ እንዳትከተለኝ ማርያምን እንዳትከተለኝ ብላ እቃዋን ጠራርጋ ወጣች እኮ ከእንትን

ታነሱ ለመጨመር እኔ፣ ሲጀመር እውነት ለመናገር ብሩክና ሀይሚን ነው እንጂ ማየው እኔ ምንም አላይም። እርግፍ አድርጌ ትችያለሽ ኪኒሽ ሱ በሮች ደግሞ ኬት ማአት አምጥተው እንደሚያወሩ ራሰጠል እንዴ እውነትም እኮ ነው። ማርክ ደግሞ አበዛው። ለማዝናናት ሄዶ ደግሞ እዛ ሴት ይዞ ይመጣል። እንደ ምን አይነት ወንዶች ግን ረብስማሙ እናትየው ጋር ራሱ ሄዶ ዛ ቡታጅራ ቡታ ጅራ የሄደ ጊዜ ራሱ በጣም መጥፎ ፍራንክ ሰርቷት ነው። ከዛ የመጡት ግን ከባድ ነው። እግዚአብሔርን ለሚመለከተው ሰው በጣም ከባድ ነው። ዛሬ ደግሞ አብርሃምን አይተሻታል። ከልጅቷ ጋር ክፍሉ ሄዳ አብሬ ክልተኛ በላት ረስናሙቢ ሩታ መጣች፣ መጨረሻ መጣች። እንደ ው እሷ እኮ ገብታ ነ በሩ መታ። ጉድ፣ ምን ሆኖ መጨረሻ? እኔ አላየሁም። እዛ እሱ ጋ ቆመ። እንግዲህ ነገ ይቀጥሉታል መሰለኝ እኔ እኮ እኔ ሲጓተቱ ዞር ባይልኝ እኔ እራት በልቼ ነው መጣሁት ምናምን ሲል እኔ ቶቻቸው ወጣው ሳላይ ልሳምት ብላ ስትንጠራረው፣ ግን እኮ እሷ ደውላላ ጠርታት ነው መሰለኝ እሷ ጠርታት ነው መሰለኝ። እዩና ያ ጓደኛው ደግሞ እነሱ ምን ይላል? ወይስ እሺ ይላታል? እምቢ ይላታል? እነሱም እጃቸው አለብን። እኮ እነሱ ገብተው ምናምን አዘጋጅተው ሲወጡ አይቻለ አይቶ እንኮን እየሰሩ ነው፣ እያጣሉ ነው እንጂ ሁለቱን እያለ እንትን እያሉ አይደለም። ሊያስታርቁ እንትን እያሉ አይደለም፣ እንዲለያዩ እያደረጉ ነው። ረኔ እንጃኔ እግዚአብሔርን በአሁኑ ሰዓት ትውልዱ ምን እንደሚማር ነው ግራ የገባኝ። ሲያስቀላ ማርክ ብሩኬ እዛ ፕራንክ አድርጓታል አይደል? ሀይሚን በሆነች ልጅ የእነሱን አይቶ ነው፣ እሱ ደግሞ ሌላ ሴት ጠርቶ እንትን ያደረገው። አየሽ፣ ቢሆንም እኮ ልጅቷ እግዚአብሔርን፣ ፀጉሯ ሁሉ እርጥብ እኮ ነው። ቤዛ ፀጉሯ ሁሉ እርጥብ ነው፣ እያለቀሰች ነው። ትንሽ አያስብም እንዴ? እሱ ራሱ ማሰቢያ ወዴት ሄደ? እኔም መሰለኝ አሁን ጥሎ ነው የሄደው። አዲስ አበባ ትላንትና አይደለ ቀለበት ገዝቶ ተንበርክኮ ላድርግልሽ ሲላት አሁን አይደለም ብላ ያለችው። እሱ ባለፈው መጀመሪያ ቀለበት የፍቅር ጥያቄ ቀርበለት አላደረግላትም እንዴ? አረ እኔ ምን አውቃለሁ። ትላንትና ተንበርክኮ እኔ አሁን እንትን አይደለም ብላ። ስንቴ ነው የሚያደርጉት? ቀለበት ሰው ሰው ስንት ጊዜ ቀለበት ነው ያደርገው? ብሩክ ለሰው ቅዘን ያስመጣል። ምን ያደርጋል?

እሷ ሁሉ ነገር ጠንቅቃ የምታቅ ጀግና ሴት ናት። ምንምንትደንቀ የሚገርመኝ ደግሞ ምን እንደሆነ ታውቀልሽ? ፊቷ፣ ወይኔ ፊቷ እንዴት እንደሚያስፈራ እኮ አየሽው አይደል? ስራው እኮ ነው።

አአአብሽር አድርጓል። የምን መለያየት ነው ቆይ ብሎ አብሽር አድርጓል እኮ ቆይ የምን መለያየት ነው ብሎ ከዛ ደግሞ እሱ ስር ለእሙሽ ንገራት ለእሙሽ ንገራት ለእሙሽ ንገራት እያሉ ነው። ነጥሎ ሀይሚን የሚደግፍ ነጥሎ ብሩኬን የሚደግፍ ጠላቶች ናቸው እንጂ ደጋፊ አይደሉም። በእግዚአብሔር እሱ እኮ ዛሬ ተናገረኩ እኔ ከሷ ጋር አይበለውና፣ እኔ ከሷ ጋር ብለያይ አይበለውና ማንንም እሷም ሌላ ህይወት ነው የሚኖረው፣ እኔም ሌላ ህይወት ነው የሚኖረኝ ማለት ነው። ግን ለምንድን ነው እንደዚህ ጠላት የበዛባቸው? ቅናት ነው፣ ቅናት የሚቀኑ ስለበዙ አብሶ፣ ይሄንን መኪና ከገዛ በኋላ ሊበሉት እኮ ነው ደረሰ። እኔ ግን የሚመስለኝ ነገ የሚያልቅ ይመስለኛል። ከፈጣሪ ጋር ነገ ማለት ነገ የሚጨርሰው ይመስለኛል። ለአንደኛ እሱም ተማሮ ነው ያለው ካላወቀ እኔ ጭቅጭቅ አልፈልግም ብለዋል። ከብዙ ነገር ነው የመጣ ነው እያለ ነበር። እና እኔ ነገር የምትጨርሰው ይመስለኛል። እሷንም የሚሰድቡ ለምን እግዚአብሔርን እምን ነው ፈጣሪን አይፈሩ? እየሰደቧት ነው እየተሳደቡ ነው አላየሁም ብዙት